ዓድዋን የተወጣ ነው። በህብረ ብሔራዊነት በአብሮነት ነው። በመያያዝ ነው። ምክንያቱም አገርን የማዳን የህልውና ጉዳይ ማሸነፍ ይቻላል የሚል ወኔን በብዙዎች ዘንድ በስነ ልቦና ያጭራል። በዓለምም በአፍሪካም በአፍሪካ ቀን ቋሚ ሐውልት ነው። ለኢትዮጵያ ብቻ አይደለም፣ ለአፍሪካም ቋሚ ሐውልት ነው። ለመጀመሪያ ጊዜ ነጮች ማለት ነው በጥቁር እንደሚ ዲፕሎማሲም ግንኙነት መፍጠር አለብን ብለው እንዲወስኑ የተገደዱበት ጊዜ ነው። የዛ ሰዓት ላይ ይሄ ነው ፓን አፍሪካኒዝምን እኛ ሀብት ላይ ማንም ሰው ወሳኝ እንዳልሆነ የምናሳይበት መድረክ ነው። ወሳኝ የሆነ የኢኮኖሚ እና የገጽታ ግንባታን የኮር ዲፕሎማሲ የምንለው ፓርት ነው ይሄ ህዳሴው ግድብ። ስለዚህ ለዚህ ጉዳይ ኢትዮጵያውያን እስከ ምን ሊሄዱ እንደሚችሉ ማወቅ አለበት ዓለም ኑ እንወያይ እያለች ዓለምን ሲያሽከርክሩት ከነበረበት ቦታ ዲፕሎማሲውን የት ነው ያመጣችው ኢትዮጵያ ወደ አፍሪካ ነው። ይሄ ትልቅ ድል ነው። ዓድዋ ማለት ነው። አፍሪካውያንም የአፍሪካን ጉዳይ ማስተናገድና ማስተዳደር እንደሚችሉ ማሳያ መድረክ ነው ለአፍሪካውያንም። ብዙ ጫጫታዎች ይኖራሉ ከግራ ከቀኝ። እነዛ ጫጫታዎች ከመ ኢትዮጵያ በተሻለ መንገድ ሊያመጣና ሊገነባ እንደሚችል ለአገር ውስጥ የምናሳይበት መድረክ ነው። ለዓለም የምናሳይበት መድረክ ነው። ለወጣቱ እየተማረ ለሀገሩ የሀገሩን ሰንደቅ ዓላማ እና እንዳስረከኗቸው እነሱም በስም ባንድነት ሆነው ሀገራቸውን እንዲጠብቁ አደራ ብለው ይሄ ነው።